ስርዓት እያደረሰ ያለውን ግፍ በተግባር በማሳየት በርካታ ስራዎችን እየሰሩ ያሉ የባህል ቡድኖቻችን አሉ ማለት ነው። ለእነሱም ሞራል ስቶልኝ ማዕከላችን ስለሚገኙ ስለዚህ የባህል ቡድኖቻችን በተከታታይ በየፕሮግራማችን እያስገባን እናንተን ሊያዝናና የሚችል ፕሮግራማችንን ሊያደምቅ የሚችል በርካታ ስራዎችን ያቀርቡልናል። የመጀመሪያው ባህል ቡድኑ ከተዘጋጁባቸው አንደኛው መካከል የግጥም ፕሮግራም ይሆናል። ግጥም በባህል ቡድኑ አባል በጫግሽ ይቀርባል ማለት ነው።

ክብር አርበኛ ምክተ ማሞ የሰው አጠቅላይ ግዛት እዝ ዋና አዛዥ፣ እንዲሁም የአፋድ ዋና ዘመቻ መሪ ክብር አርበኛ፣ የሰው አጠቅላይ ግዛት እዝ ምክትል ዋና አዛዥ ክብር አርበኛ አርበኛ የበላይ አመራሮች እቺን ፕሮግራም ላይ የሰዋ ጠቅላይ ግዛት እዝ ባህልና ቱሪዝም ቢሮ በዙሪያ ብዙ ባለሙያዎችን ይዞ ይገኛል። በመጀመሪያ ወደ እናንተ የምናቀልላችሁ ግጥም ይሆናል። ገጣሚ ጠጋ አድ ወደዚህ መጥቶ ግጥሙን ያቀርብናል። እባካችን የግዜ ርዕስ ሸዋ ባላመጠ፣ ሸዋ ባላመጠ በአመቱ ይውጣል የሚባለው ተረት ከእንግዲህ አብቅቷል። ባረጀ ባፈጀ በማይሆን ውዳሴ አሳልፎ የሚሰጥ ሸዋን በጥቅሴ በነቄስ ሞገሴ ተረት ተዘናክቶ አስራ ሁለት ወር አመት ሙሉ አላምጦ ለመዋጥ የሚያስብ መዋጡን እረስቶ። የሚያላምጥ ካለ በፍጥነት ይዋጠው እንደዛ ሲሆን ነው ሸዋ የሚድነው እንደዛ ሲሆን ነው ወሎ የሚድ ነው እንደዛ ሲሆን ነው ጎጃም የሚድ ነው እንደዛ ሲሆን ነው ጎንደር የሚድ ነው እንደዛ ሲሆን ነው አማራ ሚድነው እያልኩኝ ብቻዬን እንደብድ ሳወራ መቆሚያውን ሳስብ የአማራን መከራ በናስራት ወልደየስ በናስማረ ዳኜ በቁጭት በንዴት በልህ የተቃኘ የባነነ ትውልድ ከእንቅልፉ የነቃ ለምሳ ሲያስቡት ለቁርስ የሚያበቃ ዘመኑን የዋጀ ዘመናዊ አርበኛ የሸዋ መከታ የአማራ መዳኛ አባውቃው ፋኖ ከተፍ አለልኛ አባውቃው ፋኖ ከተፍ አለልኛ ካክዛ ደንግዙ ካዚሙ ተላቆ ጥሌን ማቄን ሳይል ሀብት ንብረት ንቆ ልክ እንደ አባቶቹ መርጦ ነፃነትን ተዋርዶ ከመኖር በክብር መሞትን አትንኩኝ ባይ ትውልድ ቆርጦ የተነሳ መሀል ኢትዮጵያ በሸዋ የሚያገሳ እየበጣጠሰ የጠላቱን ሴራ በደሙ የሚጽፍ ታሪክ የሚሰራ ከጣይቱ ማጀት ከሚኒሊክ ጓዳ ያስተዳደር ጥበብ ታሪክ እየቀዳ ታግሎ የሚያታግል ዘብ የሚቆምልህ እልፍ አላፍ ጀግና መከታው መጣልህ። እልፍ አላፍ ጀግና መከታው መጣልህ። በንዴት ያረረ ሆዱ የቆሰለ የሚፋድ ረመጥ ፍምሳት ያዘለ የባንዳ መድኃኒት መሪውን አክባሪ ተኩሶ የማይስት ወንድ ባለ ሱሪ ጽኑ እስከሞት ድረስ ታማኝ ለዓላማው ሐሜት አሉባልታ ወሬ የማይፈታው ማንም አልፎ ሀያጅ ባለ ጊዜ ነኝ ባይ አማራን በክፉ ቀና ብሎ እንዳያይ ብሎ የፎከረ ጠላት የሚቀጣ እልፍ አላፍ ጀግና ሺ መከታው መጣ። እልፍ አላፍ ጀግና ሺ መከታው መጣ። እንዲህ ነው ተብሎ የማይገመት በሴራ የማይፈርስ በሴራ የማይፈርስ ጽኑ ቤት መስራት ያስፈልጋል ብለው አውጀው በይፋ ለአማራ ለሰጡ አዲስ ህይወት ተስፋ በዚህ ክፉ ሰዓት በዚያ ጨካኝ ጊዜ በዚያ ክፉ ሰዓት በዚያ ጨካኝ ጊዜ ይለይልን ብለው ያንን ባለ ጊዜ ለኛ ዘመን ጀግኖች መሳሪያ ላነሱ የመጀመሪያዋን ጥይት ለተኮሱ እምቢባይ አርበኞች ፊት አውራሪ ጀግኖች ምስጋና ለነሱ ለቁርጥቀን ልጆች ምስጋና ለእነሱ ለቁርጥቀን ልጆች። አረ ዞራ ልኩ አማራ የሚባል ሕዝብ አለመኖሩን አሳቸውን አፋቸውን ሞልተው ክደው የነገሩን በብረት ሰንሰለት እጁን እግሩን አስረው እርስቱን ሲያስቀሙት ሲያስገድሉት ኖረው እነ ስልጣን ብርቁ እነ ሆድ አምላኩ ከዛ ሰፈር መንደር ዳግም የተላኩ የትናንት ሾተ ላይ ህልማት ጨናጋፊ ፍርድ የሚገባቸው አስመሳይ ቀጣፊ አዛኝ ተቆርቋሪ መስለው ዋስጠበቃ ዋይ ዋይ ሲል የሚውል ደረት የሚደቃ ዙሪያህን የሚዞር ጥንብ እንዳያሞራ ለምን ይመስልሃል? ነቃ በል አማራ። ለምን ይመስልሃል? ነቃ በል አማራ። በዚህ አልሆን ሲለው በዚያ መንደር ዞሮ ከፋፋይ ሴረኛ የገባ በጓሮ አብሮ እየዋለ አብሮ እየተኛ አሳልፎ የሚሰጥ የጠላት ቅጥረኛ፣ አስመሳይ ከሃዲ እምነቱን የረሳ፣ ካገኘህ አትማረው በለው እንዳትሳሳ። ጨከን ቆፍጠን ብሎ የሚራመድ አካል ርስቱን፣ እምነቱን፣ ራሱን ያድናል። ስለዚህ ወዳጄ ወደድክም ጠላህ፣ አቅምህን አይቶ ነው ሰው የሚንቅህ። ስለዚህ ወዳጄ ወደድክም ጠላህ፣ አቅምህን አይቶ ነው ሰው የሚያከብርህ። አመሰግናለሁ።